ዋልማርት ሄዳችሁ ገመድ ትገዛላችሁ፣ አይደል? ገመድ አለ። ይሄ ወሬ በ ለልጆቻችሁ ከለር ምናምን ፓርከር የምትገዙበት ሴክሽን ላይ አለ ገመድ ገመድ፣ እዛ ትገዛላችሁ። አምሹር ብዙዎቻችሁ ጋራጅ አላችሁ፣ ቤታችሁ ውስጥ ጋራጁ ላይ ገመድ ትንሽ ሴንቲሜትር ላይ ሚስማር፣ ትንሽ ሚስማር እዛ እና እዛ ላይ ትሰኩና ገመዱን ትዘርሩታላችሁ። ከዛ ስጋ ትገዛላችሁ፣ ስጋ ትገዙና ይሄ ላይ ቁርጥ ስትገዙ ሲተርፍ ከአንድ ቀን ውጭ አይበላም። ቁርጣ ገዝተ ነው ይተርፋል። እሱ እንደዛ ሲተርፍ ወይ ደግሞ ሌላ በፓውንድ ገዝታችሁ አሁን አንድ አራት፣ አምስት፣ ስድስት እንደኔ ቋንጣ የምትወዱ ከሆነ አራት አምስት ፓውንድ ስጋ ትገዙና እሱን ገዝታችሁ በጨው እና በሚጥሚጣ በበርበሬ ትንሽ ኮረሪማን አስነስ ታደረጉበታለችሁ። ባትፈልጉም አታደርጉበት። ያንን እሽት ታረጉና ጋራጃችሁ ወስዳችሁ መስቀል ነው ጋይስ ከዛ የሆነ ዝንብ ነገር እንዳይኖር ትንሽ ዘንዜራ ነጠላ ነገር ታለብሷት አላችሁ ስስ ነጠላ ነገር አለ በጣም ስስ የሆነ ነገር እሱን ታለብሶታላችሁ በአንዴ ነው የሚደርቀው ጋይስ ድርቅ የምን ኤሌክትሪክ ኤሌክትሪክ እያሉ እዚህ አምጠዋል አሁን ቲክታክ ላይ ደግሞ ማድረቂያ በኦቨን ምናምን አይደለም እንደዚያ እዛችሁ ቋንጣ በጣም

ማይ ሎርድ አባ ልክ እራሱ የደረቀ ቋንጣ ነው። የምን እሳት ነው የምን እሳት ነው ይላሉ። የምን ኤሌክትሪክ የምን እንትን ነው። ልክ ክ ከሽ ከሽ ያለችው እሱ በቃ ልክ እንደ ኢትዮጵያ እንደ ፍርፍር ስትፈልጉ እችን ወጣ እያደረጋችሁ መፈርፈር ነው። ያ የእንትኑ እራሱ ልዩነቱን አያችሁት? የሳቱን እና የዚህኛው። በዛ ላይ አበሻ ደሞ ይጥ አበሻ ሬስቶራንት ደሞ ሄዳችሁ ግሮሰሪ፣ የጠነዛ የስንት ዓመት የከረመ የከረመ የከረመ ይላል ስታሸቱት እራሱ ያኛውን ነው ማለት

ሌላ ነገር እኮ መጠጣት አልችልም ጋይስ ክርስቶስ እሙ ያ ረገጣ ሲኖር አፍ ላይ ጣል ማድረግ ነው። እኔ ግን ዝም ብዬ እንደ ትልቅ ሰው ነው በቃ የምኖረው፣ እንደ ትልቅ ሰው ማለት ኦፍኮርስ ሕፃን ልጅ አይደለውም። እኔ ይሄ ላይክ በቃ እንደ እናቶቻችን ምናምን ነው በቃ ስታይል ቋንጣውን ሰ- ሰቀ ዱለቱን ለቱን ሰርቸው በዚህ ሰዓት እኮ እንደዚህ የሚያወራ የለም ጋይስ። ወይ ስለ ሄማን ሄር ነው ወይ ስለ ሜካፕ ነው። ልጅን ለመብላት ገብታ አትገኝም። ይሄኔ ፍርፍርና እቅል ከዛ ደግሞ በላዋላችን ጠጅ ለመለበጥ እችን ጠጅ ደግሞ በላያ ላይ ለመለበጥ ከዛችን ጋቢ ለብሶ ሶፋ ላይ ሪሞት ለመያዝ ነቃ ነብሽ ቆያናለሽ። እችን ክክልናችን ዱለት በልተ ጠጇን ላይ ላይ ልብስ ታደርግና ይህን ሶፋ ለማልፋት

ላላገቡ ምክር የለሽም ትለኛለች። እኔ ስቆይ አባ ገብረሃና በሴቷ መሰልኳት መሰለች ሴትዮ አብረን ስቆይ ኮይ ዞርብናል። እዚህ ቲክታክ ላይ ትንሽ ቆይተሽ አባ ገብረሃና አልሞቱም አልሞተም አልሞተም ጥልዬ ጋሻ አልሞተም አለ እንደተባለው አባ ገብረሃና አልሞተም። ገብረሃና እያልሽ እንዳትመጭ ማይ ጋድ ካካ ነው እኔ አላነብም አለ ከሰፈር ላይ ነው እንዴት ተወለድከው እኔ እኮ የልጆች እናት ነኝ። ቤቢ ፕሊሲ ቀርታ ካንት ሬድ ቤቢ ሰፈር ላይ የተወለደ ሰው ያስታውቃል። ጸጉሩን በተልባስ ሲጠቀልል የነበረ ሰው ጭዌም አይችልም። ብታጫውቶም አይገባውም። ብታጫውቱም ለምቦጩን ነው የሚጥል እንደባለ ብሎ ይሄ ለምቦጫም ለእንጨጫ አትስቅም ዝም ከፋኝ ነው። በቃ እዚህ ያለው አይደል፣ መሳቃችሁ ነው ግን ሳ ግን አልተለመደም። ወይኔ ኳልጃጃል ጠጃጃንላል ለሚያደርግ ምስኪን እናፈቅርሻለን ስንቶቻችሁ